አንብቦ እሱ ላይ ዘበነ ዋሸና እኔ ብቻ ለምን ዋሽቼ ልቀር? ራሱ ትልቁን ሐዋርያ ጴጥሮስንም ላስዋሻው ዋሸው። እኔ በመጀመሪያ ያለ ዋሽ ከዛ በኋላ የኔን ውሸት ደግሞ ተከትሎ ጴጥሮስ እንዳለ አድርጌ ለህዝቡ ብናገር የኦርቶዶክስ ኦርቶዶክስ መጽሐፍ ቅዱስ አያነብም አሜን ነው ብሎ የሚለኝ ብሎ በሚል በደንብ ሂሳብ ስሌቱ ሰርቶ ነው የመጣው። ዋሸ። ጭራና ቀንድ እንዲያበቀለ ጥፍሬ ያበቀለ ውሸትን ዋሸ። በዚህ መኖር ለኛ በዚህ ተራራ መኖር ለኛ ምንድነው መልካም ነው። ተራራ ያልኳችሁ ኦርቶዶክስ ተዋህዶ ቤተክርስቲያን። አዎ እሱ ነው ያለው፣ ቅዱስ ጴጥሮስ በዚህ ተራራ መኖር ለኛ መልካም ነው ያለው። ኦርቶዶክስ ነው። እ ዘበነ ዋሸና ጴጥሮስን በሌለበት ኦርቶዶክስን ነው ብሎ ያለው ራሱ ጴጥሮስ አለ መጽሐፉ ምን ይላል እ መጽሐፉ ምን ይላል መጽሐፍ ቅዱስ ምን ይላል ኦኬ የአማርኛው ኦኬ እሺ ማቴዎስ 17 ከአንድ ጀምሮ እናነበዋለን። ከስድስት ቀንም በኋላ ኢየሱስ ጴጥሮስና ያዕቆብን ወንድሙንም ዮሐንስንም ይዞ ወደ ረጅም ተራራ ብቻቸውን አወጣቸው። በፊታቸውም ተለወጠ፣ ፊቱም እንደ ፀሐይ በራ፣ ልብሱም እንደ ብርሃን ነጭ ሆነ። እነሆ ሙሴና ኤልያስ ከሱ ጋር ሲነጋገሩ ታዩአቸው። ጴጥሮስን መልሶ ኢየሱስን ጌታ ሆይ፣ በዚህ መሆን ለኛ መልካም ነው አለ። እዚህ ጋር ነው አሁን እንግዲህ ዘበነ የራሱን የጨምረው ማለት፣ በዚህ መሆን ለኛ መልካም ነው ያለው ጴጥሮስ እዚህ፣ ጌትኛው ነው ያ የደብረ ዘይት ማሶሪ ደብረ ታቦር ተራራ የተባለው የታቦር ተራራ። ትናንትና ያሳየኋችሁ በሰሜኑ እስራኤል ላይ ያለ የታቦር ተራራ ማለት ነው። ያ የታቦር ተራራ ላይ ነው ጴጥሮስ እንደዛ ብሎ ያለው ማለት፣ በዚህ መሆን ለእኛ መልካም ነው ያለው። እሺ፣ ይሄ ተራራ ማለት ነው ወንድሞች ነቶች ጌታችን ኢየሱስ ክርስቶስ ሶስቱን ሐዋርያት ጴጥሮስና ዮሐንስን ያዕቆብን ይዞበት የወጣው አሁን ቅድም ማቴዎስ 17 ላይ ያነበብነው ይሄ ተራራ ነው፣ ወንድሞች እናቶች አቶች፣ ይሄ ተራራ ነው። የዛሬ 2000 ዓመት ጌታችን ኢየሱስ ክርስቶስ እዚህ ጋር ነበር። ጴጥሮስና ዮሐንስም ያዕቆብም እዚህ ተራራ ላይ ነው የተኙት፣ ደክሟቸው። ልብሱ ወደ ነጭነት የተቀየረው ጌታ እዚህ ተራራ ላይ ነው። ይሄ የመገለጥ ተራራ ይባላል ወይ ደግሞ ጌ መገለጥ ተራራ ጌታም እዛ ወጥቷል። ጴጥሮስና ዮሐንስም ሙሴና ኤልያስም፣ ቅዱስ እግዚአብሔር አብን በደመና ውስጥ የወረደበት ማለት ነው። ቅዱስ ተብሎ የሚባል ተራራ ጌታ በዛ ስለተገኘ ማለት ነው። በዚህ ተራራ ላይ ነው ጴጥሮስ በዚህ መሆን ለእኛ መልካም ነው ብሎ ያለው እዚህ ተራራ ላይ ነው። ለምንድነው በዚህ መሆን ለእኛ መልካም ነው ብሎ ያለው? እዛ ጋር ራሱ አንደኛ ጌታ ነበር ኢየሱስ ክርስቶስ ማለት ነው። እግዚአብሔር አብም በደመና ወረደ። የእግዚአብሔር ክብር በዛ ነበር፣ ራሱ ጌታም ነበር። ኦኬ። እዛ ደቀ መዛሙርቱ ሰምተው በፊታቸው ወደቁ፣ እጅግም ፈርተው ነበር ይላል። የእግዚአብሔር ክብር ስለነበረ ማለት ነው። ኢየሱስም ቀርቦ ዳሳቸውና፣ ተነሱ፣ አትፍሮ አላቸው። አይናቸውንም አቅንተው ሲያዩ ከኢየሱስ ብቻ በቀር ማንንም አላዩ። ምክንያቱም በቃ ደመናውም ተወሰደ፣ ሙሴና ኤልያስም ተወሰዱ ማለት ነው። ኦኬ፣ በዚህ መሆን ለእኛ መልካም ነው ነው ያለው። ኦኬ ይሄን ምናወራው ዛሬ በዚህ ነው የማሳያችሁ በቴስቢ ዘገለአድ የሚኖረው ኤልያስ አለ አዎ በቴስቢ ዘገለአድ ነው የሚኖረው ቴስቢ ገለአድን ከሰፈረበት አቅጣጫ ግን ካየን ማነው ነገደ ሮቤል ነው ቴስቢ ገለአድ የሚባለው ሮቤል ነው ለሮቤል ነገድ የተሰጠ ነው ከዮርዳኖስ ወንዝ ያለው ልብ በሉ፣ በካርታ ይሄኛው ነብይ ነገዱ ከሮቤል ነው አላልኩም? ልብ በሉ፣ ይሄኛው ነብይ የወጣው ቴስቢ በምትባል መንደር ነት። ገለአድ ቴስቢ፣ ነብዩ ሙሴ ቴስቢያዊው ኤልያስ ተብሎ ሲባል እቺ ቴስቢ የምትባለዋ መንደር ገልአድ ከሚባለው አካባቢ ላይ ለነገደ ሮቤል ከተሰጠ በምስራቅ በኩል ከጆርዳን ከዮርዳኖስ ወንዝ ማዶ አሁን አሁን አሁን ባለው ግዛት ዮርዳኖስ የሚባለው ሀገር አረቦቹ የያዙት ማለት ነው። ው አሁን ምን አለ እንቶኔ ኤልያስና ሙሴ ዘመዳሞች ናቸው አለ ዘመድራሞች ናቸው ብሎ ሲል በያዕቆብ ያዕቆብ ታላቁ አባት ማለት ነው። ይስሐቅ፣ አብርሃም በእነዚህ አባቶች በኩል ከሆነ ልክ ነው። ይሄም እስራኤላዊ ነብይ ነው፣ ይሄም እስራኤላዊ ነብይ ነው። በዚህ በያይቆብ በኩል ከሆነ ከአስራ ሁለቱ አባቶች ውስጥ የአንድ አባት ልጅ ሰዎች ስለሆኑ ከተለያዩ እህትማማቾቹ ከርብቃና ከራሄልና ከሊያ እንዲሁም ከባሪያዎቻቸው ከዘለፋና ከላባ ቢወልድም ይሄ አባት ማለት ነው። ከሁለት ባሮች ባሮች ወይ ደግሞ ሰራተኞች ወልዷል። ዘለፋ ትባላለች አንደኛይቱ፣ ሌላኛይቱ ባላ ትባላለች። ራሄል እና ሊያ ግን ዋነኞቹ ናቸው። እህትማማቾቹ ማለት ነው። ኦኬ፣ ራሄል ሊያ፣ ህጋዊ ሚስቶቹ እነዚህ ሁለቱ ናቸው። እነዚህ ግን የእነዚህ እህትማማቾቹ ሰራተኞች ነበሩ። በድሮ ዘመን ከሰራተኞቹም ሰው ቢወልድ በእመቤቶቻቸው ነው የሚጠሩት ልጆቻቸው። ኦኬ ለምሳሌ ከቤት ባያስወጣቱ ኖሮ እስማኤል የሳራ ልጅ ነበር ተብሎ የሚጠራው ግብጻዊቷ አጋር ብትወልደው ግን የሳራ ልጅ ነው። በመቤቲቱ ጭላይ ነው የሚወልዱት። ሲወልዱ ባህሮች ናቸው እነዚህ ባህሪያ ነው የሚባለው። በዚያ ጊዜ ባህሪያ ማለት አገልጋይ ማለት ነው። ባይዞ ዝም ብሎ አሁን እንደሚለው አይነት ነገር አይደለም። ስለዚህ ከእነዚህ አራት ሴቶች ነው ያዕቆብ አባታችን እነዚህን አስራ ሁለቱን አባቶች ነገድ አባቶች የወለደው። ኦኬ፣ በዚህ በኩል ከሆነ የስጋ ዝምድና አላቸው። አዎ፣ እስራኤላውያን ስለሆኑ የስጋ ዝምድና አላቸው። ዘቤ ግን አሁን ያለው እንዴት ነህ ስማው እንዴት ነህ ስማው ወንድምዬ አንድ መራኒታችን ኢየሱስ ሶስት ተራራው ላይ ቆመ አልቆመ አለ የለም፣ አለ። ከዛ ስንት ሰዎች መጥቷል? ሁለት ሰዎች ከሰማይ ሙሴና ኤልያስ። ይከበሪያት ሙሴና በፊ ዘገላል የነበረው ያ የኢትዮጵያ ዘመድ ኤልያስ እሱ ነው። ሙሴና ኤልያስ እኮ ዘመናወይ ናቸው ኦኬ ኤልያስ እሱ ነው። ሙሴና ኤልያስ እኮ ዘመናዊ ናቸው። ሙሴ ከሲጳራ ከኢትዮጵያዊቱ ሲወልድ ሲወልድ የልጅ ልጅ የልጅ ልጅ ሆኖ በቴስፒ ዘገለአድ ይኖር የነበሩት የሙሴና የሲጳራ ልጆች ናቸው። አሁን እዚህ ጋር ነው ጫወተው አልኩ። እዚ ጋ ነው ጫወታ፣ እዚ ጋ ነው ጫወታ። በቴስፒ ገለአድ ይኖሩ የነበሩት አሉ ለበበሉ ሰው አኔን የእስራኤልን መልክዓ ምድር አቀማመጥ ጂኦግራፊን ካላወቃችሁ መጽሐፍ ቅዱስን አታቁም። ባይዘ የሆነቱን ስነግራችሁ በተለይ ቡልኪዳን ለማጥናት ቡልኪዳንን ለማወቅ ብትፈልጉ ከሆነ የእስራኤል ባህል፣ የእስራኤል ጂኦግራፊ፣ የእስራኤል የሥነ ጽሁፍ ዘውግ አለ። ስለዚህ የእስራኤል ጂኦግራፊ የእስራኤል መልክዓ ምድር አቀማመጥ ማለት ነው። እሺ ገላአድ ቴስቢ ስለ ማን ነው የምናወራው? ስለ ኤልያስ ነው የምናወራው። ነብዩ ኤልያስ ማለት ነው። ኦኬ በዚህ በገለአድ ቴስጊ የሙሴ ቤተሰብ ይኖር ነበር አለ። ሙሴ ቤተሰብ ይኖር ነበር አለ። መረጃ ጠቅሷል። መረጃ ጠቅሷል። የሙሴ ቤተሰብ ይኖር ነበር ብሎ ሲል ሙሴን ከሲፖራ ሲፖራ ከምዳማዊ ካህን ከጀትሮ ወይ ደግሞ ከዮቶር የወለዳት ማለት ነው። የዮቶር ልጅ እነዚህ እቺ ከዚህ ሙሴ ከዚች ሴት እነ ጌርሳምን ወልዷል። አንደኛው ማለት ነው። የሱ ልጁ ኢዩኤልም የሚባል ልጅ ኢዩኤል ይመስላኛል። ኢዩኤልም የሚባል ልጅ አለ ባልሳሳት፣ ኢዩኤል ባልሳሳት። ከተሳሳት በኋላ አርመዋለሁ ማለት ነው። ኦኬ። በዚህ ገለአድ ቴስቢ ይኖሩ ነበር አለ። የሙሴ የሙሴ ቤተሰብ በዚህ በገለአድ ቴስቢ ይኖሩ ነበረ። ይሄ ገለ አርቴስ የሚባለው ከዮርዳኖስ ወንዝ ማዶ፣ ልብ በሉ ከዮርዳኖስ ወንዝ ማዶ ኢያሱም የሮቤልን እና የጋድ ልጆች የሮቤልን ልጆች የጋድል ልጆች የምናሴን ነገድ እኩሌታ እንዲህ ብሎ ተናገራቸው። የእግዚአብሔር ባሪያ ሙሴ እንዲህ ብሎ ያዘዛችሁን ቃል አስቡ። አምላካችሁ እግዚአብሔር ያሳርፋችኋል፣ ይህችንም ምድር ይሰጣችኋል። ሚስቶቻችሁና ልጆቻችሁ፣ ከብቶቻችሁም ሙሴ በዮርዳኖስ ማዶ በሰጣችሁ ምድር ይቀመጡ። የት አሁን ይሄ ገላአድ ቴስ ቤተ ባለው እሱን አሳያችኋለሁ። ይቀመጡ። እናንተም ጽኗዋን ሀያላን ሁላችሁ ተሰልፋችሁ በወንድሞቻችሁ ፊት ተሻገሩ፣ እርዷቸውም እግዚአብሔር እናንተ እንዳሳረፈ ወንድሞቻችሁን እስኪያሳርፍ ድረስ እርሱም ደግሞ አምላካችሁ እግዚአብሔር ወደሚሰጣቸው ምድር እስኪወርሱ ድረስ። ከዚህም በኋላ የእግዚአብሔር ባሪያ ሙሴ በፀሐይ መውጫ በስተምስራቅ በኩል ስለሆነ ማለት ነው፣ ጆርዳን ወደሚሰጣችሁ ርስታችሁ ምድር ትመለሳላችሁ፣ ተወርሷታላችሁም ብሎ አለ ይላል። ቁጥር ከፍ ብዬ ወደኋላ ቁጥር ስንት ጀምሮ ልንገራችሁ። እዚሁ ቁጥር ቁጥር አስራ ሁለት ላይ የሮቤልና የሮቤል ልጆች የጋድ ልጆች የምናሴ ልጆች እነዚህ ሶስቱ የያይቆብ ልጆች ማለት ነው። የመጀመሪያው የተባለው ነው፣ ሮቤል፣ ጋድ፣ ምናሴ። የምናሴ እኩሌታው ማለት ነው። እኩሌታው ደግሞ ከዮርዳኖስ ወንዝ ማዶ ተሻግሮ እርሷል። ብዙ ሕዝብ ስለነበረ ብዙ ሕዝብ ስለነበረ። ወንጌል ስበክ ምናምን ብላችሁ የምትሉ ወንድሞች በቃል ሂደው ለሌላ ቦታ ላይ ሂድ እናንት በሉ፣ ሌላ ቦታ ላይ ሂዱ ወገኖች ኦኬ፣ እኛ ተረት እያወራን ስለሆነ ሂዱ፣ እናንተ ሌላ ቦታ ላይ ሂዱ። በቃ ወንጌል ለእናንተ ሌላ ነው አይደል? ሌላ ቦታ ላይ ሄድ፣ እሺ። እዚህ መቀመጥ የለባችሁ። እኛ እዚሁ እናውቀዋለን፣ ቀስ እያልን እናዘግማለን። የአምላካችን እግዚአብሔርን ቃል እንማራለን ማለት ነው። ኦኬ። እና እያሱ የሮቤል ነገድ ልጆችም የምናሴ ነገድ ሁኔታ እንዲህ ብሎ ተናገራቸው። ቅድም ስለጻፋችሁ ነው ያልኩትኝ። እነዚህ አባቶች ከዮርዳኖስ ወንዝ ማዶ ነው እርስት ያገኙት፣ እርስታቸው ከዮርዳኖስ ወንዝ ማዶ ይህን ይመስላል። ኦኬ፣ እዚ ጋ የጋድ ነገድ አለ። ማነው ሩበን አለ፣ ጋድ አለ፣ ምናሴ አለ። ምናሴ ጋድ ሮቤል ሩበን ማለት ሮቤል ማለት ነው ጋድ ሮቤል ምናሴ ምናሴ ጋድ ሮቤል ምናሴ ጋድ ሮቤል ኦኬ ኦኬ። እነዚህ ዚህ አሁን እዚህ ጋ የምታዩት አርኖን የሚል አርኖን ሪቨር ይላል የአርኖን ሸለቆ ወይ ደግሞ ወንዝ ማለት ነው። አርኖን አርኖን አሁን ካርታን ማወቅ በጣም እጅግ የሚጠቅማችሁ መጽሐፍ ቅዱስ ስታነቡ፣ እነዚህ አሁን ዮርዳኖስ በሚባለው አገር ግዛት ውስጥ ነው ያሉት። ከሄ ወንዙ ነው። ከወንዙ ማዶ ወደ ፀሐይ መውጫ፣ ይሄ ፀሐይ መውጫ ስለሆነ በዚህኛው ፓርት ላይ ነው ያሉት። ኦኬ። ይህ አርኖን የሚለው ሸለቆ ወይ ደግሞ ወንዝ ያኔ ለነገደ ማነ የሞአባውያን በዚያን ዘመን ሙሴ በነበረበት ዘመን ይሄ የአሞን ምድር ነው ይሄኛው የሞአብ ምድር ነው። እዚህ ታች ደግሞ ወርዶ ኤዶሚያስ የሚላለ በሙሴ ዘመን በሙሴ ዘመን ኤዶሚያስ እዚህ ጋር አለ። እዚህ ጋር ደግሞ ሞአብ አለ። ከፍ ብሎ ደግሞ አሞን የሚል አለ። እዚህ አካባቢ ላይ ግን እነዚህ አሉ፣ ባሳንና አግ የሚባሉት ማለት ነው። የአሕዛብ መንግስታት ናቸው፣ እዚህ አካባቢ ላይ የሰፈሩት ማለት ነው። እነዚህን ቦታ ላይ ያሉትን ወቅተው ካሸነፉ በኋላ ነው የአሞን ልጆች በዚህኛው ፓርት ነው ሮማ ነው። ሞኣብ እዚህ ነው የሞኣብ ምድር እስራኤላውያን እዚህ ሰፍረውበት የነበረው ነው ይሄ የአርኖን ሸለቆ ማለት ለምሳሌ፣ ከመጽሐፍ ቅዱስ ላይ ካሳያት ታያቸዋል። እዚህ ሪቨር ነው የሚለው ወንዝ ወይ ሸለቆ ማለት ነው። ዘዳግም መጽሐፍ ዘዳግም መጽሐፍት እዚህ ጋር እንመጣለሁ። ዘዳግም መጽሐፍት ምዕራፍ ሁለት ቁጥር 24 ላይ ዘዳግም ሁለት 24 ላይ ደግሞም አለ ተነስታችሁ ሂዱ የአርኖንም ሸለቆ ተሻገሩ። በያሱ መጽሐፍ ምዕራፍ አንድ ላይ ከወንድሞቻችሁ ፊት ተሻገሩና እርዷቸው ያልተወረሰ ምድር ገና አለና ምናም ነገር ብሎ እግዚአብሔር በነዌ ልጅ በያሱ በኩል እየተናገረ ነበር ማለት ነው። ኦኬ አሁን እዚህ ጋር ምንድነው የምትዘበዝብብን ኤርሚያስ ምል ታሳይ ነው ብለህ ካልክ፣ ልብ በናይ ለኝ ጊላድ ማለት ገላአድ ማለት ነው። ገላአድ ማለት ነው። በዚህኛ ሳሳያችሁ ያ ታላቅ ነቢይ ሙሴ ማነው? ኤልያስ ጊላድ ማለት እዚህ ለነገደ ጋድና ለነገደ ሮቤል በተሰጠው መካከል ላይ ነው ያለው። በተለይ ወደ ለሮቤልም ለሮቤልም ይቀርባል ለጋድም ይቀርባል። ግን ለጋድም ለሮቤልም ድንበር ላይ ያለ ቴስቢ ታያቻላቸው። ቴስቢ በእንግሊዝኛ ቲ አይ ኤስ ኤች ቢ ቴስቢ፣ ገለአድ ቴስቢ ማለት ከዮርዳኖስ ወንዝ ማዶ ማለት ነው። አሁን ዘበነን ባገኘው አደባባይ ላይ ባገኘው የሙሴ ልጆች አላዛርና ጌርሳም ከዮቶር ሚስት ከሲፖራ የወለዳቸው የእሱ ልጆች እዚህ ጋር እንደሰፈሩና እነሱ ተዋልደው ከነቢዩ ኤልያስ ነቢዩ ኤልያስ ከነሱ እንደወጣ መረጃ አምጣ ነበር የሚለው መረጃ ነበር የሚጠይቀው። እንዴት አወቅህ የሙሴ ዘር እዚህ ቴስቢ በገልአድ ቴስቢ እንደሰፈረ እንዴት አወቅህ? እንዴት ተረዳ? ኬት ነው ያመጣው ይሄን መረጃ ነበር የሚባለው። ይህን ተረታም ሰውዬ ባገኘው ማለት ነው። የት ነው ያመጣው? ኬት ጓን ያነበብከው? መቼም የማላቀውን ለመማር ሙሉ ጭምር ስለሆነ ማለት ነው። ገላአድ የት ነው? ግላድ ቴስቢ ነቢዩ ኤልያስ የአሁኑ ጆርዳን ውስጥ ነው ያለው ሪቨሩ ዮርዳኖስ ይሄ ነው ድሮም ያኔም አሁን ግን ይሄኛው ከወንዙ ማዶ ላይ ያለው የአሁኑ ጆርዳን ተብሎ የሚባለው አረቦቹ የሚገዙት ማለት ነው እነ ንጉሱ ሁሴን ምናምን ነገር ነው የአሁኑ ንጉሱ ሁሴን ነው ብቻ እነሱ የሚገዙት ግዛት ማለት ነው ኦኬ ነቢዩ ኤልያስ ከዚህ የተነሳ ቴስቢ ከተባለች መንደር ነው የወጣው እናትና አባቱ ይታወቃሉ የነቢዩ ኤልያስ አይታወቁም እናትና አባቱ ለምደ ያልታወቁት ኤርሚያስ አልተጻፈም። እናትና አባቱ እንትናነች ወይዘሮ ጸዳለና አቶ ቦጋለ ተገናኝተው ኤልያስ ነቢዩን ወለዱ ብሎ የሚል አይነት ነገር የተጻፈ የለም። የተጻፈ ስለሌለ እናትና አባት ያልነበረው ሰው አይደለም፣ አልተጻፈ በቃ። ታሪኩ ሲጀምር ነገሥት ላይ ሲነግረን በገለአድ ቴስቢ ይኖር የነበረው ነው ብሎ የሚለው መጽሐፍ ቅዱስን የማያነብ ትውልድ፣ ፓስተሩ የፈለገውን ካወራ ሃሌሉያ አሜን እያልክ ሀረግ ሳያቅ ያልተጻፈውን ሁሉ አምጥቶ ነቢዩ ኤልያስ የሙሴ ዘመድ ነበር በገለአድ ቴስቢ ይኖር ነበረ ብሎ ሲል የሙሴ ልጆች ጌርሳምና አላዛር በቴስቢ እንደተወለዱ መጀመሪያ መረጃውን ይስጣል። እኔ በቅንነት ነው እየጠየኩ ያለሁት።